ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። አባባ እንደዚህ አይነት ነገር አይገባውም ነበር። ብዙ ነገር እውነት ለመናገር ብዙና ጥሩ ጥሩ መልካም ንግግሮችን ነበር ሲያወራ የነበረው። ነገር ግን ይሄን ሁሉ ተንኮል የምታደርገው ቲና ናት። ቲና እዛ ቤት እስካለች ድረስ ለጥቅም እንጂ ትዳርን ፍለጋ እንዳልሆነ አባባ መቶ ፐርሰንት ጠንቅቆ ያቅ ነበረ። ካሌብም ስለሚያውቅ አስጠልተሽኛል፣ ደብረሽኛል እኔ ከፍቅረኛ ጋር ፈታ ማለት እፈልጋለው። ስለዚህ አባባ ከመምጣቱ በፊት ቤት ለቀሽ ውጪልኝ ቢላትም እኔ አሞኛል፣ እያዞረኝ ነው፣ ስለዚህ ሲሻለኝና ስድን ወጣለው፣ ወይ ጁስ አንተ አዘጋጅልኝ ትሁት ደግሞ ቡና ታፍለልኝ ስትልም በጣም ትቀልጃለሽ። ከዚህ በፊት የቀለልሽው ይበቃል። ቤት ይለቀሽ ውጭልኝ ልኝ ይላል። ነገር ግን ካሌብ ያሰበው ምንድን ነው፣ አባባ እንደ መጀመሪያው እየጠጣ ያመሸ መስሎታል። ከመችመች ይመጣል ብሎ አባቱን በተስፋ ሲጠብቅ ነበረ። ቲና ግን በስተጀርባ ሄዳ ላጋችሁ ገንዘብ ሰጥታዋለች። አምሽቶ የሚመጣው በአራት ሰዓት ስለሆነ በኢትዮጵያ አራት ሰዓት አቆጣጠር ላይ ጠብቀክ አስወግድልኝ። እቤት ተመልሶ እንዳይመጣ አይመለስ አድርገህ ጀማጅራቱን ብለህ እዛው እንዲቀር አድርግልኝ፣ ገንዘብ ካነሰህም እጨምርልሃለሁ ብላ ስትስማማ፣ ያው ለገንዘብ ብሎ ያደርገዋል። ምክንያቱም እዚህ ጋር እሱ ገንዘብ ነው የሚፈልገው። እኔ ስራይ ነው፣ አንቺ ብቻ ክፋይ ብሏታል። የቲና ሀሳብ ደግሞ ንብረቱ ሁሉም በአባባ ስም ስላለ እሱን ማስወገድ ያለብኝ ነው። እዚህ ጋ አባባን አስወግጄ፣ ቀጥሎ ደግሞ ማንን ካሊብን? አስባችኋል። የክፋቷ ክፋት የተንኮሏ ተንኮል እና ይሄን ነገር ደግሞ በድብቅ ነው የፈጸመችው። ነገር ግን እንደው በአጋጣሚ የሆነ ነገር ተሳስታ እንኳን ትንፍስ ብትል አባባ የሆነ ነገር ቢሆን ለዳኒ ራሱ ምናልባት አሁን ላይ ዳኒ ራሱ ይሄንን ነገር እኔ ማወቅ እፈልጋለሁ፣ ለእኔም ንገሪኝ አዲስ ቁጥር በስልክሽ አይቻለሁ ሲላትም ሲያፋጠጣትም ምን አገባክ ለምን ስልኬን ታያለክ አይመለከትህም ብትለውም የሆነ ነገር አሁን ቢፈጠር ካሌብ ቢሰማ የእውነቴን ነው ምላችሁ የሚጠረጥራት አንድ ቁጥር ቲ ማንን ነው? ቲናን ነው። ቲናን በደንብ ነው የሚጠረጥራት። ስለዚህ ልኖርበት እባክሽን ቤት የልቀሽ ውጭ ይልኝ ይላል። እሷ ግን ከጀርባ አባባን እንዳጠቃችው የሚያውቀው ነገር የለም። ትሁት መታ ለካሌብ፣ አባባ ዛሬ እኮ አምሽቷል እንዴ ካሌብ? ለምንድን ነው ካለበት ደክ የማታመጣው ብላ በተደጋጋሚ ስጠይቅም፣ አባባ ሰሞኑን በቃ ቤቱ አስጠልቶኛል፣ እነኝን ጠራርገ ካላስወጣክ ፖሊስ አምጥቼ ጠራርጌ ነው ትላንትና ጠጥቶ ነው ያለው። ዛሬም ሊጠጣን ሄደው። እኔ አሁን ሄጄ በአመጣው ደስ ይለኛል፣ ግን አባዬን ይከፋዋል እያለ ነው። ግን እኮ አባቱን በስተጀርባ ጉድ አስደርጋለች ቲና። እና እንደ መጀመሪያው የሚመጣ መስሏቸው እስከ ማታ ድረስ ሲጠብቁት ነበር፣ አልተኙ። ሲጠብቁት ቢጠብቁት ቢጠብቁት እሷ ከጀርባ አስወግዳለች። በጣም ያማል። በነገራችን ላይ ማለት ነው ትሁት በጣም አዘነች፣ ደነገጠች። ይሄንን ሴራ ይሄንን ተንኮል ብታደርግም ቲና ናት። ቲና በጣም ተበሳጭታለች። አንደኛ ከትዳር አልሆነችም፣ ሁለተኛ የምትፈልገውን ንብረት ስላላገኘች የተለያየ ነገር ጥቃት በእናንተ ላይ ልታደርስባችሁ ትችላለች። ስለዚህ እባካችሁን ተጠንቀቁ ብላ ነበረ። በነገራችን ላይ ተጠንቀቁ፣ ቲና መሯታል። በስሜት ተነሳስታ የሆነ ነገር እንዳታደርጋችሁ ካሌብ እያለችም ለካሌብ ስትመክረው ካሌብ ምክርሽ እንቀበላለሁ። አዎ ልክ ነሽ። በጣም ጨካኝ ናት፣ ጨካኝ ባቶ ኑሮ ለእኔ እርጉዝ ነኝ እያለች ከዳኒ ጋር ባለማገጠች ነበረ እኔ በዛ የተነሳኔ ጠለዋትኝ። እኔ ልጅ ስለመወድ በልጅ ኔ ሸወደችኝ። እኔ ለልጆች በጣም ትልቅ ፍቅር አለኝ። ልጅ ቢኖረኝ ብዬ ሁሌ የምመኛለሁ። ነገር ግን እሷ ከእኔ ይልቅ ጥቅሟን አስቀደመች። ከእኔ ይልቅ መማገጥን መረጠች። ከእኔ ይልቅ ንብረትን መረጠች። ከእኔ ይልቅ ጥቅምን መረጠች። እኔ ግን የእውነት መስሎኝ የእውነትም አርግዛለች ብዬ በተስፋ ስራዬን አይምሮዬን አሳርፌ እሰራለሁ። እሷ ግን ወንድሜ ነው ከምትለው ሰው ጋር ስትማግጥ ሳይ በጣም ልቤ ተሰበረ። ብዙ ዘመናትን ብዙ ቀናትን ስታስመስል አይቼ በጣም አዘንኩ። አዎ እሷ አታደርገውም አልልም፣ ታደርገዋለች። ስለዚህ ትሁትዬ ስለ ምክርሽ አመሰግናለሁ ካሌብ አላት። ከዛም እሺ ካሌብ ምንም አይደለም፣ ግን አሁንም ቢሆን አባባ ያለበት የት እንደሆነ ፈልገን ብናመጣውስ፣ ወይ ደግሞ አንተ ፈልገህ ለምን አታመጣውስ ስትለውም ካሌብም አባባ እንደ ትናንት ነው፣ ይመጣል። ምክንያቱም በጣም አስጠልቶታል። ቲናንና ዳኒን እንዴት አድርጌ ላውጣቸው? ቲና አሞኛል እያዞረኝ ነው እያለች ነው። ሁለቴ ሶስቴ ጎትቼ ባውጣትም ተመልሳ እየገባች ነው። ስድን ነው ከዚህ ቤት መውጣ ብላለች፣ እሷም በእጅ አሁን ሰበብ ለመሆን ነው። ዳኒ ደግሞ ቤት ፈልጌ እወጣለው ትንሽ ጊዜ ስጠኝ እያለ ነው። እንዴት ላድርግ? እሺ ትሁት ምን አድርግ ነው የምትኝ? እስኪ እባክሽን መከርኝ፣ አላት። ትሁቴም በነገራችን ላይ በጣም ከባድ ነው እየተካሄደ ያለው ነገር አለችው። እሺ ምን ላድርግ፣ ምን ትመክርኛለሽ? እያላትም ሲያወራ ካሊብ በጣም ከባድ ነው፣ ግን አባባ እንደ ትላንቱ ይመጡ ይሁን እንዴ? እስቲ አባባን እንጠብቋለን። በቃ ካሌብ አባባ ሲመጣ ነው የምንተኛው አለችው። ከዛም በኋላ በጣም መሸ፣ በጣም መሸ። የመጀመሪያ ቀን በአራት ሰዓት ነው የመጣው። የሁለተኛ ቀንም እንደዛው ነው፣ አራት ሰዓት ከምናምን ሲል። በሶስተኛው ቀን የለም ጠፍቷል። በጣም ተደናገጡ። መሽቷል። ቲና አባባን አይተሻል? አላየኸውም ብላ ድርቅ ትሁትም አለቀሰች። አባዬ የት ሄዱ ነው? ይህን ሰዓት ሁላ እኮ ቆይቶ አያቅም። ምን ተፈጥሮ ነው ይህን ድርጊት የምታደርገው አንቺ ነሽ ብላ አንቺ ነሽ ብላ ትሁት ቲናን ስት አፋጥታ ቲና ደግሞ ስነስርዓት ሽንያዢ እኔ ለራሴ አሞኛል እያዞረኝ ነው፣ የትም አልተንቀሳቀስኩም። ካሌብ እራሱ ከተኛውበት ጎትቶ ሊያወጣኝ ሲል አልወጣም ሲሻለኝ ነው የምወጣው ብዬ ግግም፣ ምን ያልኩት እኔ ስለ አባባ የማውቀው ነገር የለም ብላ ግግም አለች። ነገር ግን በስተጀርባ እንደዚህ አይነት ተንኮል እየሰራች ያለችው እሷ መሆኗን ትውተር ጥራለች። እንደዚህ አይነት ድርጊት የምታደርገው እራሷ ቲና ናት። ከዚህ በፊትም ስታወራም ስትዝትም ወይ ሁለቱን ማጠፋለው ወይ ከሁለቱ አንዱ ነው ማጠፈው እያለችም ነበረ። እናም ቀጥታ እሷን ነው ማፋጠጥ ያለብን እያለች ለካሌብም ስትናገር፣ ቆይስ ትንሽን ጠብቀውና አባባ ከመጣ መጣ ነው፣ ካልመጣም ምናልባት ቤቱ አስጠልቶት አልጋ ቤትም ሊያድር ይችላል። ምናልባት ሆቴል ሊያርፍም ይችላል። ስለዚህ ያለውን ነገር እስኪ እስከ ጠዋት ድረስ እናረጋግጥና ጠዋትም የማይመጣ ከሆነ እሷን ነው የምናፋጥተዋል። እዚያ ለፖሊስ አሳልፈን እንሰጣታለን። ቲናን አለማለት ነው ካሌብ። ከዛም በኋላ በጣም ያማል። በእውነት በእውነት ለመናገር እንደዚህ እዚህ ጋ አሁን ድራማ ይሁን እንጂ በገሃድ እኮ የእውነት እንደዚህ አይነት ጫካኞች እኮ አሉ አሉ፣ ሞልተዋል አብረው እየበሉ አብሮ ከእናንተ ጋር እየጠጡ አብረችሁ ላይፍ እያሳለፉ አብሮ በአንድ አልጋ እየተኙ አሳልፎ የሚሰጡ ልክ እንደ ቲና ጨካኞች አሉ። እዚህ ጋር ድራማ እያስተላለፉት ያለው ነገር ቢኖር ለእኛ ትምህርት እንዲሆነ ነው። አባባ በጣም ነው የታገሳቸው። አባባ በጣም ነው የታገሳቸው። ቲናንም ቢሆን በጣም ሲታገስ ነበር። ዳንኤልንም በጣም ሲታገስ ነበር። ቤት የለቃችሁ ጡልኝ። በጣም እኔ ችያችኋለሁ። ባህሪያችሁ አስጠልቶኛል። ሁለታችሁም እህትና ወንድም ነን እያላችሁ በእኛ ላይ ሚናን የተጫወታችሁ ተነቅቶባችኋል። ስለዚህ እንደዚህ አይነት ሰው ጋር እኔ በፍጹም መቀጠል አልችልም። ይሄ እኔ ቤት እንጂ እናንተ አይደለም፣ ለቃችሁ ውጡልኝ እያለም ነበረ። ስለዚህ ቲና ደግሞ መውጣቴ ካልቀረ ወይ እሱን ገድዬ እወጣለሁ ወይ ደግሞ ካሌብን እያለች ነበረ። በስተመጨረሻ እንደውም በንብረቱ ምክንያት እኔንም ስለሸወደኝ እሱን ማጥፋት ያለብኝ ብላ ይኸው አሁን ላይ አባባን ጉድ ሰረቻቸው። በጣም ነው የሚያማው። አሳዛኙ ልብ ሰባሪው መርዶ በጣም ያማል። እውነት በጣም ያማል። በነገራችን ላይ ያው እዚህ ጋር እየተመለከትን ያለው ነገር ቢኖር የቲና ክፋት፣ የቲና ተንኮል። ኧረ በስመ አብ! እና እዚህ ጋር ደግሞ አባባን ጥቃት ብታደርስበት እሷ ራሱ አጣብቀኝ ውስጥ እንደገባች ትናገራለች። ምክንያቱም ትንሽ ትንፍስ ራሱ ብትል አጋቹ እሷን ራሱ ከመግደል ወላላ አይልም፣ ከመግደል ወዳላ አይልም። አይምራትም፣ በነገራችን ላይ ምክንያቱም አስጠንቅቋታል። እኔ ራሱ የማለው ወጣት ችግር ውስጥ ስለገባው እባክን አጠይቀኝ፣ ነገሮቹ ሲሳኩ እነግርሃለሁ። ያ ማለት አባባ ከሞተ ማለት ነው። መሞቱ ካታወቀ እርግጠኛ ሁና ለዳኒ ለመናገር ነው። ይህንን ተንኮል ከኋላው ነው የሰራችው። ዳኒ ዳን የለበትም በነገራችን ላይ ዳኒ ጊዜ ሁልጊዜ ስለ ግድያ ስታወራ ስለግድያ ከምታወሪ ምን አለበት ጥሩ ጥሩ ነገር ብታወሪ። ምን አለበት ጥሩ ጥሩ ነገሮችን፣ ሰውን የሚያስተምር ነገር፣ ጠቃሚ ነገር፣ ገንዘብ የምናገኝበትን ነገር ብትፈጥሪ፣ ሁሌ እንደዚህ አይነት ነገር አይደብርሽም? እያላትም በስተ መጨረሻ አባባን አስወገደችው። ያማል እና ውድን የተከበራችሁ አስቴታችሁን በኮሜንት አስቀምጡ። በቪዲዮ እንደተመለከትነው ሁላችንም በጣም አሳዛኝ ነገር ተፈጥሯል። ብቻ እስኪ በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ምክንያቱም አጋችሁ የአባባን ማጅራታቸውን ብሎ ነው እዛው የጣላቸው ማለት ነው። እስኪ በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እኔ እንደው አባባ መሞት የለበትም ነው እምለው፣ ባይሞቱ ነው የምለው ምክንያቱም ታማሚም ስለሆኑ ጉዳት እንዳይደርስባቸው ነው የፈራሁት። ምክንያቱም ቲና በጣም ጨክናለች። ምንም ምንም በቃ ምንም አይነት በቃ አትራራም፣ ጭራሽ ፈጽሞ የሚራራ ልብም የላትም። ወስናለች እሷ ከንብረቱም ከትዳሯም ስላልሆነች ነው የወሰነችው። ቢሆንም ግን በጣም ያማል። የጭካኔ ጥግ ሌላኛው የቲና ክፋት እና የጭካኔዋ ጥግ በጣም ከባድ ነው። ትሁት ድራማ በጣም ምርጥና ልባን ጠልጣይ ያስተማሪ ድራማ ነው። እንደተለመደ አስቴታቸውን ተኮሜንት አስቀምጡልኝ። እወዳቸዋለሁ፣ አከብራቸዋለሁ። ሰላማችሁ ብዝት ትረፍ ይበልልኝ ባይ